የአእምሮ ንቃትን ያጎለብታል። አካላዊ አፈጻጽምንም ያሻሽላል። ስብ ማቃጠልንም ይደግፋል። ኃይለኛ የሆኑ አንቲ ኦክሲዳንቶችንም ይዟል። አይነት ሁለት የስኳር በሽታ ስጋትንም ይቀንሳል። ቡና የጉበት ጤናንም ይጠብቃል፣ ወይም ጉበታችንን ከጉዳት ይከላከላል። የጉበት ሲርሆሲስ ስጋትንም ይቀንሳል። የአልዛይመር በሽታ ስጋትንም ይቀንሳል። የፓርኪንሰንስ በሽታ ስጋትንም ይቀንሳል። ስሜትን ያሻሽላል እናም የመንፈስ ጭንቀት ስጋትንም ይቀንሳል። ቡና በመጠኑ ሲጠጣ የልብ ጤናንም ይደግፋል። ትኩረትንና የትምህርት ወይም የመማር አቅምንም ያሻሽላል። ክብደታችንንም ለመቆጣጠር ይረዳል። ረጅም ዕድሜንም ለመኖር ያበረታታል። የሜታቦሊክ ፍጥነትንም ይደግፋል። ቡና የተወሰኑ የካንሰር አይነቶችን ስጋትንም ይቀንሳል። ቡና ከሴል ጉዳቶችም ይከላከላል። ቡና የአትሌቲክስ አፈጻጸምንም ያጎለብታል። የምግብ መፈጨትንም ያነቃቃል። የምላሽ ጊዜንም ያሻሽላል። የዶፓሚን መጠንንም ይጨምራል። የአንጎል ጤናንም ይደግፋል። እንዲሁም የሰውነት ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ቡና እስትሮክንም ሊከላከል ይችላል። አስፈላጊ ንጥረ ነገሮችን ይሰጣል፣ እንደ ማግኒዥየም፣ ኒያሲንና ፖታሲየምን። ቡና የማስታወስናም የመማር ችሎታንም ያሻሽላል። ቡና የሐሞት ጠጠር ስጋትንም ይቀንሳል። ቡና የአንጀት ማይክሮባዮም ጤናንም ሊያሻሽል ይችላል። እንዲሁም ቡና መነሳሳትን እናም ምርታማነትንም ይጨምራል። ስለዚህ ቡና እጅግ በጣም ዘርፈ ብዙ የጤና ጥቅምን እንደሚሰጥ ምንም ጥርጥር የለውም። ታዲያ ጤናችሁን ለመጠበቅ እንቅልፍንም ለማሻሻልናም ከካፌን ጋር የተያዙ የጎንዮሽ ጉዳቶችን ለመከላከል ቡና መጠጣት መቼ ማቆም እንዳለባችሁ ማውቁ በጣም አስፈላጊ ነው። መጠነኛ የሆነ የቡና ፍጆታ በቀን ከአንድ እስከ ሶስት ስኒ መጠጣት ብዙ ጥቅሞችን ሊያስገኝ ቢችልም የተወሰኑ ጊዜያት፣ ሁኔታዎች ወይም ደግሞ ምልክቶች ወዲያውኑ መቀነስ ወይም ሙሉ በሙሉ ማቆም እንዳለባችሁ ያመለክታሉ። ማለት ነው። ታዲያ ቡና መጠጣትን መቼ እናም ለምን ማቆም እንዳለባችሁ አሁን በዝርዝር እነግራችኋለሁኝ። አንደኛ የእንቅልፍ ችግር ሲያጋጥማችሁ ነው። ምክንያቱም ካፌን እንቅልፍን የሚያበረታታውን የአንጎል ኬሚካል የሆነውን አዴኖሲንን የሚገታ አነቃቂ ነው። በቀኑ መጨረሻ ላይ ቡና መጠጣት የእንቅልፍ ዑደትን ያዛባል፣ የሜላቶኒን መለቀቅን ያዘገያል፣ እንዲሁም ጥልቅ የእንቅልፍ ጥራትንም ይቀንሳል። ምልክቶቹም ለመተኛት መቸገር፣ በሌሊት በተደጋጋሚ መንቃት፣ ከተኛችሁ በኋላም ጠዋት ላይ የድካም ስሜት መሰማት ይከሰታል። ታዲያ መቼ ማቆም አለባችሁ? ከመተኛታችሁ በፊት ቢያንስ ከስድስት እስከ ስምንት ሰዓታት በፊት ቡናን አስወግዱ ወይም እንቅልፍ ማጣታችሁ ከቀጠለ ሙሉ በሙሉ አቁሙት። ሁለተኛ ጭንቀት ወይም ደግሞ ውጥረት ሲኖርባችሁ ነው። ምክንያቱም ካፌን የአድሬናሊን እናም የኮርቲሶል የውጥረት ሆርሞኖችን መጠን ይጨምራል። ይህ የጭንቀት ምልክቶችን ሊያባብስ እናም መረበሽ ወይም የሐሳብ መፍጠንን ሊያስከትል ይችላል። ምልክቶቹም ቡና ከጠጣችሁ በኋላ የመረበሽ ወይም የመንቀጥቀጥ ስሜት፣ የልብ ምት መጨመር፣ ድንገተኛ ፍርሃት ወይም ደግሞ የትንፋሽ ማጠር ይከሰታል። ታዲያ መቼ ማቆም አለባችሁ? ከጭንቀት ጋር እየታገላችሁ ከሆነ ወይም ስር የሰደደ ውጥረት ውስጥ ከሆናችሁ ቡና መጠጣትን ለጊዜው አቁሙ። በምትኩ እንደ ካሞሜል ወይም ደግሞ ፔፐርመንት ያሉ ከእጽዋት የተቀመሙ ሻይዎችን ምረጡ። ሶስተኛ፣ የምግብ መፈጨት ችግር ሲኖርባችሁ ወይም ደግሞ ሲገጥማችሁ ነው። ምክንያቱም ቡና በተለይም በባዶ ሆድ ላይ የጨጓራ አሲድ ምርትን ይጨምራል እናም የምግብ መፈጨት ትራክትን ሊያበሳጨውም ይችላል። ምልክቶቹም የልብ ምሬት ወይም ደግሞ የደረት ማቃጠል ሄርትበርን፣ ወይም የአሲድ መመለስ ወይም የአሲድ ሪፍለክስን ያስከትላል። የጨጓራ ህመም ወይም ደግሞ ማቅለሽለሽ እንዲሁም ተቅማጥ ወይም የላላ ሰገራም ሊከሰት ይችላል። ታዲያ መቼ ማቆም አለባችሁ? አሲድ ሪፍሌክስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስ ሲገጥማችሁ፣ ጋስትራይተስ ወይም ደግሞ የአንጀት ወይም መቆጣት እንደ ኢሪቴብል ባወል ሲንድረም ምልክቶችን የሚያባብስ ከሆነ ቡና መጠጣትን አቁሙ። በምትኩ አነስተኛ አሲድነት ያላቸውን ወይም ደግሞ ከካፌን ነፃ የሆኑ እንደ አረንጓዴ ሻይ ያሉ መጠጦችን ተጠቀሙ። አራተኛ ከፍተኛ የደም ግፊት ሲኖርባችሁ ነው። ምክንያቱም ካፌን የደም ስሮችን በማጥበብናም የነርቭ ስርዓትን በማነቃቃት የደም ግፊትን በጊዜያዊነት ይጨምራል። ምልክቶቹም ዘወትር ከፍተኛ የሆነ የደም ግፊት፣ ቡና ከጠጣችሁ በኋላ እንደ ማዞር ወይም ደግሞ ራስ ምታት ይከሰታል። ታዲያ መቼ ማቆም አለባችሁ? ሐኪማችሁ የደም ግፊት እንዳለባችሁ ከወሰነ ግፊታችሁ እስኪረጋጋ ድረስ ቡናን ገድቡ ወይም ደግሞ አስወግዱ። አምስተኛ እርጉዝ ስትሆኑ ወይም ደግሞ ጡት ስታጠቡ ነው። ምክንያቱም ካፌን የእንግዴ ልጅን ወይም ደግሞ ፕላሴንታን አቋርጦ ያልፋል እናም የህፃኑን የልብ ምትና እድገቱንም ሊጎዳው ይችላል። ጡት በማጥባት ጊዜም ካፌን ወደ የጡት ወተት ውስጥ ያልፋል እናም የህፃኑን እንቅልፍንም ሊያዛባ ይችላል። ታዲያ ነፍሰ ጡር ሴቶች ካፌንን በቀን ከ200 ሚሊ ግራም በታች ወደ አንድ ኩባያ መገደብ አለባቸው። ህፃኑ የመረበሽ ወይም ደካማ የእንቅልፍ ምልክቶችን ካሳየ ደግሞ ቡናን ሙሉ በሙሉ አቁሙት። ስድስተኛ የልብ ምት መዛባት ወይም ደግሞ የልብ ምት መፍጠን ሲሰማችሁ ነው። ምክንያቱም ካፌን ልብን ያነቃቃል። ይህም በቀላሉ በሚነቃቁ ሰዎች ላይ የልብ ምት መዛባት ወይም ደግሞ ፓልፒቴሽንስ፣ መደበኛ ያልሆነ የልብ ምት ወይም ታኪካርዲያ ወይም የልብ ምት መፍጠንን ሊያስነሳ ይችላል። ምልክቶቹም ቡና ከጠጣችሁ በኋላ የልብ ምት መፍጠን፣ በደረት ውስጥ እንደ መርገፍ የሚሰማ ስሜት፣ ራስንም የመሳት ስሜት ወይም ደግሞ ማዞር ይከሰታል። ታዲያ መቼ ማቆም አለባችሁ? በዚህ ጊዜ ወዲያውኑ አቁሙ፣ እናም ሐኪምንም አማክሩ። ለካፌን ስሜታዊነት ወይም ደግሞ የተደበቀ የልብ ችግር ሊኖርባችሁም ይችላል። ሰባተኛ ስራ ለመስራት በቡና ላይ ጥገኛ ስትሆኑ ነው። ምክንያቱም ለመንቃት፣ ትኩረት ለማድረግ ወይም ደግሞ ራስ ምታትን ለማስወገድ ብቻ ቡና መፈለግ ለካፌን መታምን ወይም ደግሞ በቡና ላይ ዲፔንደንት የሆነ ምልክቶችን ያስከትላል። ምልክቶቹም ቡና ከሌለ ወይም ደግሞ ካልጠጣችሁ ራስ ምታት፣ ድካምና መበሳጨትን ያስከትላል። መደበኛ ስሜት እንዲሰማችሁ በቀን ብዙ ስኒ ቡናን መጠጣት ሊኖርባችሁ ይችላል። ታዲያ መቼ ማቆም አለባችሁ? የማቋረጥ ምልክቶችን ለመከላከል ቀስ በቀስ ቡናን ቀንሱ። ቡናን በውሃ ከእጽዋት በተዘጋጀ ሻይ ወይም ደግሞ ከካፌን ነፃ በሆኑ አማራጮች ተኩ። ስምንተኛ የአጥንት ወይም ደግሞ የካልሲየም ችግሮች ሲኖርባችሁ ነው ምክንያቱም ከመጠን ያለፈ ካፌን የካልሲየም መምጠጥን ሊቀንስ እናም በተለይም በሴቶች ላይ ከጊዜ ወደ ጊዜ የአጥንት መሳሳትን ወይም ደግሞ ኦስቲዮፖሮሲስን ሊያስከትል ይችላል። ታዲያ መቼ ማቆም አለባችሁ? በአጥንት እፍጋት መቀነስ ወይም ደግሞ ሎው ቦን ዴንሲቲ በምንለው ወይም ኦስቲዮፖሮሲስ ወይም የአጥንት መሳሳት እንዳለባችሁ ከታወቀ ቡናን በቀን ወደ አንድ ስኒ ገድቡ ወይም ሙሉ በሙሉ አቁሙት። ዘጠነኛ የተወሰኑ መድኃኒቶችን ስትወስዱ ወይም የጤና እክሎች ሲኖርባችሁ ነው። ምክንያቱም ካፌን ከተለያዩ መድኃኒቶች ጋር ይገናኛል እናም አንዳንድ የጤና ሁኔታዎችንም ሊያባብሰው ይችላል። አንቲባዮቲኮች፣ እንደ ሲፕሮፍሎክሳሲን፣ ኖርፍሎዛሲንን ያሉ መድኃኒቶችን የምትወስዱ ከሆነ የካፌን ሜታቦሊዝም ፍጥነትን ይቀንሳል። ይህም ውጤቱንም ይጨምሯል ከቡና ጋር አንድ ላይ ሲሄድ እንዲሁም የታይሮይድ መድኃኒቶች፣ ጸረ ጭንቀት መድኃኒቶች ወይም የልብ መድኃኒቶችን የምትወስዱ ከሆነ የማይፈለጉ ምላሾች ሊኖራቸው ይችላል። ታዲያ መቼ ማቆም አለባችሁ? የረጅም ጊዜ መድኃኒቶችን እየወሰዳችሁ ከሆነ ወይም እንደ የታይሮይድ መዛባት ወይም የልብ ምት መዛባት ወይም አሪቲሚያስ የምንለው ያሉ ስር የሰደዱ በሽታዎች ካለባችሁ ከሐኪማችሁ ጋር ተነጋገሩ። አስረኛ የፈሳሽ እጥረት ወይም ደግሞ ዲሃይድሬሽን የምንለው ወይም በተደጋጋሚ መሽናት ሲያጋጥማችሁ ነው። ምክንያቱም ካፌን ትንሽ የሽንት ማፍሰሻ ወይም ደግሞ የዳሪቲክስ ውጤት በመሆን የሽንት ምርትን ይጨምራል እናም ወደ ፈሳሽ መጥፋት ሊያመራ ይችላል። ምልክቶቹም ደረቅ አፍ ወይም ደግሞ ከንፈር፣ ራስ ምታት፣ በፈሳሽ እጥረት ምክንያት ድካም ይከሰታል። ታዲያ መቼ ማቆም አለባችሁ? በቂ ፈሳሽን ካልወሰዳችሁ ወይም በሞቃት አካባቢዎች የምትሰሩ ከሆነ የፈሳሽ እጥረትን ለመከላከል ቡናን ቀንሱ ወይም ደግሞ አቁሙ። አስራ አንደኛ የቆዳ ችግሮችን ስትመለከቱ ነው። ምክንያቱም ከፍተኛ የካፌን መጠንን መውሰድ እናም የፈሳሽ እጥረት ወደ ደረቅ ቆዳ፣ የደበዘዘ የፊት ገጽታ ወይም የብጉር መባባስን ሊያስከትል ይችላል። ታዲያ መቼ ማቆም አለባችሁ? ለጥቂት ሳምንታት ቡናን ለአፍታ አቁሙ እናም ቆዳችሁ እንዴት ምላሽ እንደሚሰጥ ተከታተሉ። አስራ ሁለተኛ መንቀጥቀጥ ወይም የጡንቻ መርገፍ ሲያጋጥማችሁ ነው። ምክንያቱም ከመጠን በላይ ካፌን የነርቭ ስርዓትን ከመጠን በላይ ያነቃቃል፣ ይህም ያለ ፈቃድ መንቀጥቀጥ ወይም ደግሞ መርገፍገፍን ያስከትላል። ታዲያ መቼ ማቆም አለባችሁ? እነዚህ ምልክቶች ከታዩ ቡናን ወዲያውኑ አቁሙ እናም በደንብ ፈሳሽን ጠጡ። ምልክቶቹ ብዙውን ጊዜ በጥቂት ቀናት ውስጥ ይሻሻላሉ። ስለዚህ እንደነዚህ አይነት አሁን እንደነገርኳችሁ አስራ ሁለት ችግሮች ወይም ደግሞ ምልክቶችን የምትመለከቱ ከሆነ ቡናን ለጥቂት ጊዜ ማቆም ወይም ደግሞ መጠኑን መቀነስ ወይም መገደብ ያስፈልጋል ማለት ነው። በአጠቃላይ ቡና መጠጣት ማቆም ወይም ደግሞ መቀነስ ያለባችሁ እንቅልፋችሁን ወይም ደግሞ ስሜታችሁን ሲያዛባ፣ ከልብ ከምግብ መፈጨት ወይም ደግሞ ከጭንቀት ጋር የተያያዙ ምልክቶች ሲያጋጥማችሁ ለመስራት ደግሞ በእሱ ላይ ከመጠን በላይ ጥገኛ ከሆናችሁ ነው። ከካፌን ነፃ ወደ ሆነ ቡና፣ ወደ አረንጓዴ ሻይ ወይም ደግሞ ከእጽዋት ወደ ተዘጋጁ አማራጮች መቀየር የአኗኗር ዘይቤያችሁን እየጠበቃችሁ ለውጡን ለማቃለል ይረዳችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።